ከዐመድ ላይ የተነሳ ታሪክ ያለው እንደኔ። ዛሬ በጣም ደስ የሚል ቀን ነው ያለሁት። ወንድሞች ህብረት በሚያደርጉበት ቤተ ክርስቲያን ውስጥ ነው። መዝሙር ከፍተዋል። ከዐመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ካለ ይቁምልኝ ከጎኔ ምናምን ሲል ይሰማኛል። አብሮ የሚዘምር ጮክ ያለ የሰዎች ድምፅም አለ። ተገረምኩኝ። ይሄ መዝሙር ከኔ ውጪ ለሌሎች ህይወት ምሳሌ ሊሆን እንደሚችል አላሰብኩም ነበር። ብቻ ስለሌላው ብዙም አላውቅም፣ የኔን ግን ልንገራችሁ የተሰራሁት እጅግ በጣም ታዋቂና ተወዳጅ በሆነ የልብስ አምራች ፋብሪካ በመሆኑ በጣም ውድ ዋጋ የማወጣ ጃኬት ነበርኩኝ። ከስፌቴ ጀምሮ የተጠቀሙት የጨርቅ አይነት፣ የቀለም ምርጫ ብቻ ምናደከማችሁ ጥርት ያልኩኝና ተወዳጅ እቃ ነኝ። ትዝ ይለኛል፣ ገና ከፋብሪካ ስንወጣ ተመሳሳይ የነበርን ልብሶች በትልቅ ኮንቴነር ታሽገን ነበር ወደ ኢትዮጵያ የገባ ነው። በመርከብ ስንመጣ ጉዞ አድካሚ ነበር። ከዛ ለአልባሳት መሸጫ ሱቆች ተከፋፈልን። አብረውን ከመጡ ጓደኞቻችን አብዛኞቹ ደግመን ላናያቸው ተሰናበት ናቸው። እኔና አራት ጓደኞቼ ግን ቦሌ በሚገኝ አንድ ተለቅ ያለ ገበያ አዳራሽ ውስጥ ለመሸጥ እድሉን አገኘን። ሊሸጠን የተረከበን ሰውዬ ሁላችንንም አገላብጦ ካየም በኋላ በውበትና በማማር ከሌሎቹ በልጬ ስለተገኘው ገበያ እንዳመጣለት ሱቁ ውስጥ ፊት ለፊት ሰቀለኝ። ሌሎቹ ተጣጥፈው ተቀመጡ። ከዛን ቀን ጀምሮ አናናራችን ተለወጠ። እነሱን የሚያያቸው ራሱ አልነበርም። እኔን ግን የመጣ ሁሉ ይመርጠኛል። የሚገርማችሁ ሁሉም ሰው ነው ሲያልፍ የሚነካኝ። አንዳንዶቹ አውርዶ ይለኩኛል። የሁሉም ምርጫ ነኝ፣ ግን ማናቸውም እኔን ለመግዛት አልቻሉም። ምክንያቱም በጣም ውድ ነኝ። ዋጋ ውድ መሆኑ ስለገባኝ በጣም ነበር የምኮራው። አንዳንዴ ገንዘብ ያላቸው የማይመስሉ ሰዎች እስኪ ሱኛውን ብለው አስወርደው ሲለብሱኝ ላይገዙኝ ለምን ያለፉኝ እላለሁ። ያናድዱኛል። ሱቅ ውስጥ ካሉት ልብሶች ሁሉ ውድ በመሆኔ ደግሞ ከሌሎቹ ሁሉ የበላይ መሆኔን አስባለሁ። ሌሎቹን ልብሶች በጣም ነበር የምንቀው። የሆነ ቀን እኔን ሊገዛ ሱቅ የገባ መልክ መልካም ሰው እኔን አይቶና ውድድ አድርጎኝ ዋጋ መክፈል ባለመቻሉ ምክንያት እኔን ትቶ አብሮኝ የመጣውን ጓደኛዬን በትን በትንሽ ዋጋ ልዩነት ገዝቶት ሄደ። ያኔ ቀናው መሰለኝ። ስለ ራሴ ብዙ ነገር ማሰብ ጀመርኩ። ቆይ ጃኬት ሆኖ የመፈጠር ትርጉሙ ምንድን ነው? መለበስ፣ ሰው ማሞቅ፣ ማሳመር። አሁን እንደዛ ነው። እኔ ግን ከተፈጠርኩበት ዓላማ ውጭ እየኖርኩኝ ነው። ተሰቅዬ የሰው ሱቅ ሳደምቅ ውላለሁ። አሁን አሁንማ አዋራ እያቆሸሸ መጥቷል። ቅድም የሆነ ልጅ ሊለካኝ ለብሶ መስተዋት ፊት ሲቆም ራሴን አየሁት። እየቆሸሽኩ ነው። አዘንኩኝ። እንደ ጓደኞቼ ታጥፌ በተቀመጥኩኝ ኖሮ። በቃ እዚሁ ተሰቅዬ ላረጅ ነው። ያን ሰሞን ትንሽ ተረብሼ ነበር። ምናልባትም በጣም ስላካበድኩ ይሆን? እንዲህ አልኩኝ። እንደ ሙያ ባልደረቦቼ እኔም ቀን ወቶልኝ ስራ ማገኘው መቼ ይሆን? እስከ መቼ የሰው ሱቅ አደምቃለሁ እያልኩ በራሴ አዝን ነበር። ነገር ግን አንድ ቀን ገና ሱቃችን ተከፍቶ ብዙም ገበያ ሳይደራ የሆነ ሰው መጥቶ እስኪ ያን ጃኬት አውርድልኝ አለ። ተፈላጊነቴ ቀንሷል ብዬ ማሰብ ጀምሬ ስለነበር እኔን አልመሰለኝም። እንኳን እኔ ቀርቶ የሚሸጠኝ ልጅ ራሱ ከጎን ያለው ሌላ ጃኬት ሊወርድ ሲል አያይ፣ እሱን አይደለም ያኛውን አለ። ላታፍንኝ ትችላላችሁ፣ ግን የመረጠው እኔን ነበር። በጣም ደስ አለኝ። አስወርዶ ለበሰኝ፣ አገላብጦ አየኝ። በጣም ስለወደደኝ ሊገዛኝ ፈለገ። እውነት ለመናገር እኔ መሸጥ ፈልግ ያለው ሱቅ ውስጥ መሰቀል ስልችት ነው ያለኝ። ደግሞ የሚገዛኝ ልጅ አቋሙና ሰውነቱ ያማረ ስለነበር እሱ ቢለብሰኝ ብዬ ተመኘው። እንዳልሸጥ ችግር የሆነብኝ ግን የዋጋ ጉዳይ ነው። እኔ ዝቅ ባለ ዋጋ ለመሸጥ ብፈልግ ራሱ ለሰራኝ ድርጅት የንግድ ስም ሲባል የሚከፈልብኝ ዋጋ ብዙ ነበር። በቃ ትቶ ሄድ ነው ብዬ ተስፋ ልቆርጥ ስል ጃኬቱን ወድጀዋለሁ፣ ትንሽ ብትቀንስልኝ ኮ ደስ ይለኝ ነበር፣ ግን አይሆንም ካልክ እንግዲህ ምን አደርጋለሁ፣ ከፍላለዋ ብሎ ገዝቶኝ ሄደ። ገንዘብ አውጥቶ ገዝቶኝ ወደ ቤቱ ይዞኝ ሄደ። አሁን በዋጋ ተገዝቻለሁ። እንደ ድሮ ጃኬት ብቻ አይደለሁም። ዛሬ ላይ ባለቤት አለኝ። በተገዛውበት ቀን አመሻሹ ላይ ጌታዬ ለብሶኝ ጓደኞቹ ጋር ሄደ። አታምኑኝም ግን ሁሉም ሰው ዋው፣ በጣም አምሮብሃል፣ በጣም አምሮብሃል፣ ስንት ገዛኸው፣ ዊ፣ ሲያምር ይል ጀመር። ግራ ገባኝ። የለበሰው እኔም ቢሆንም አምሮ የሚታየው ጌታዬ ነበረ። ጭራሽ በማግስቱ ስራ ቦታ ለብሶኝ ሲሄድ ሰው ሁሉ ሰላምታ እያቀረበለት አምሮብሃል፣ አለቃ እያለው ያልፍ ጀመር። የሆነ ቀንም እንዲሁ ጌታዬ ግብዣ ነበረበት። ዝንጥ ብሎ ከለበሰ በኋላ እኔን ከላይ ደረብ አድርጎኝ አብረን ሄድን። ድግሱ ቤት ስንደርስ አለባበሱ ያማረ ስለነበር የክብር ቦታ ተሰጥቶት በማድረግ ተስተናገደ። ሰው ሁሉ እሱን ያደንቅ ስለነበር የኔ ዋጋና ማማር ተረሳ። በጣም ተናድጄ ጌታዬን ተቀየምኩት። ሆነ ብዬ ሙቀት ስለቅበት አውልቆ ወንበር ላይ ወረወረኝ። ንዴት ያልበረደልኝም ረስቶኝ በሄደና ሌላ ሰው በወሰደኝ ብዬ ተመኘው። ዝግጅቱ አልቆ ሰው ሁሉ ሲበተን ጌታዬ መጥቶ አንጠልጥሎ ወደ ቤት ወሰደኝ። ለነገሩ እንዴት ይረሳኛል? እኔም ቢረሳ የከፈለውን ገንዘቡ እንዴት ይረሳዋል? እየተነጫነጭኩኝ ቤት ስደርስ ከበሩ ጀርባ ያለ መስቀያ ላይ አንጠለጠለኝ። እዛ ተሰቅዬ ጥቂት ቀናት አለፉ። ከእለታት አንዱ ቀን አለቀዬ ለፊልድ ስራ ወደ ክፍለ ሀገር ለመሄድ እየተዘጋጀ እንደሆነ አስተዋልኩኝ። ይዞኝ እንዲሄድ ስላልፈለግኩ ቀስ ብዬ እየተንሸራትቼ ወደቅኩ። ጌተዬ ሊለብሰኝ ለብሰኝ ፈልጎ ፈልጎ ስላጣኝ ትቶኝ ሄደ። እኔ ደግሞ ስለሸወድኩ ትሳኩበት እሱ ከሄደ በኋላ ግማሽ አካሌን ሲቀዘቅዘኝ ለካ የወደኩት ቆሻሻ ውሃ ማጠራቀሚያ ሳህን ውስጥ ነበር። በጣም በሰበስኩ፣ ደግሞም ቆሸሽኩኝ። ጌተዬ ከሄደ በኋላ ክፍሉ ልታስተካክልና እሱ እስኪመለስ ድረስ ቤቱ ልትጠብቅልን እህቱ በእንግድነት ወደ ቤታችን መጣች። በር ከፍታ መጀመሪያ ያደረገችው እኔን አውጥቶ አጥር ላይ ማስጣት ነበር። በር ስር ወድቄና ቆሸሼ ስታገኘኝ መውሎ ያጨርቅ ነበር የመሰልኳት ከዛ ቤቱን አጽድታ ሌሎቹን ልብሶች በሙሉ አጣጥባ ስትጨርስ እኔም በቆሻሻ ውሃ ለቅለቅ አድርጋ አሰጣችኝ። ከአጥሩ ላይ ስታወርደኝ ስፌት የተቀደደ ምን አደከማችሁ እንዳልሆነ ይሆንኩኝ። እሷ የት ታውቃለች፣ ስንት ብር እንደወጣብኝ የት ታውቃለች። ብቻ ሁላችንም ደርቀን ቤት ስንገባ ሌሎቹን በመስቀያ እያደረገች ቁምሳጥን ውስጥ አኖረቻቸው። እኔን ደግሞ በር ዘግታ ከስር ንፋስ እንዳይገባ በር ስር ሸጎጠች። ከዛማ ምኑ ኖርኩላለሁ። ከነበረኝ ክብር በገዛ ፍቃዴ ወድቄ ይኸው የመከራ ኑሮ እየገፋሁ ነው። ጌታ ሲፈልገኝ አግኝቶኝ ቢሆን ኑሮ ይሄኔ በክብር ከእሱ ጋር እያገለገልኩ ትኖር ነበር። አሁን ግን በር ስር ተጥያለሁ፣ አልቆልኛል። ከዚህ በኋላ ምን ህይወት አለኝ? ድሮ የናኳቸው እነ ቲሸርትና ሸሚዝ አሁን ተጥዬ ሲያዩን ተዘባበቱብኝ። ምንም አላልኳቸውም፣ ምን ሳፋለኝ። የኔ ነገር አክትሟል። በር ስር ተጥዬ ሁለት ወራት አለፉ። መሬቱ በጣም ይቀዘቅዛል፣ አዋራለሁ። በዛ ላይ ጭምድድብ እያለሁ ተስፋ ቆረጥኩ። ብቻ ማስበው አንድ ነገር፣ ጌታዬ መጥቶ ቢያይኝ ምን ይላል? መቼም አውጥቶ ይጥለኛል። ምን አለ እድሉን አግኝቼ ይቅርታ በጠየቅኩት? ጌታዬ ይቅርታ ያርግልኝ እንጂ ሞሉያም ሆኜ ባገለግለው ደስ ነው የሚለኝ ከሚጥለኝ አልኩኝ። ለጌታዬ ያዘንኩለት። በብዙ ዋጋ ገዝቶኝ እኔ ግን አከሰርኩት። ለእሱ ለመታዘዝም ሆነ እሱን ለማገልገል ፍቃደኛ አልነበርኩም። በራሴ አፈርኩ። በስራዬ በጣም ተጸጸትኩኝ። የሆነ ቀን ወደ ከሰዓት አካባቢ የመስሪያ ቤቱ መኪና ጌቴን አምጥቶ በርጋ አወረደው። ከክፍለ ሀገር ስራውን ጨርሶ የተመለሰው አለቃ በጣም ደክሞት ነበር። ገና በሩን ከፍቶ ሲገባ በዚህ ሁኔታ እንዳያየኝ አቀረቀርኩኝ። ለነገሩ እሱም አላየኝም፣ ገብቶተኛ። ጠዋት ሲነሳ ጌቴ ገና እንዳየኝ ፊቱ በደስታ በራ። ጠፍቼበት አዝኖ ኖሮ በመገኘቴ ደስ አለው። ከመሬት አንስቶ አራገፈኝ። በጣም ቆሽሻለሁ። ሙልጭ አድርጎ አጠበኝ። የሚገርማችሁ ሲገዛኝ ራሱ አዋራ ቆሽሾኝ ስለነበር ስታጠብ በጣም ነው ያማረብኝ። የተቀደደውን ስፌቴን ጌቴ መስፋት ሲጀምር በጣም አሞኝ ነበር። ስቀደድ እንኳን እንደዛ አላመመኝም። ይባስ ብሎ ደግሞ በካውያ ተኮሰኝ። ሙቀቱ ያቃጥል ነበር። የተሰፋሁበት መርፌ የካውያው ሙቀት መከራዬን አበዙት። መቋቋም ያቃተኝ ስቃይ ያጠፋኛል ብዬ ፈራሁ። ነገር ግን እኔ እንደፈራሁት ሳይሆን ነገሩ ተገልብጦ ቆሻሻዬ ታጥቦ ቀዳዳዬ ተሰፍቶ የተጨማደደው ማንነት የተተኩሶ አማረብኝ። ከቀድሞ በተሻለ ክብር በቁም ሳጥን ውስጥ ተሰቀልኩ። በሞደቄ ሳቁ የነበሩ አልባሳት አሁን ያለሁበትን ክብር አይተዋል። ዛሬ ላይ ጌቴ ምን ያህል እንደሚወደኝ ስለተረዳው ሲለብሰኝ ደስ ነው የሚለኝ። ሳገለግለው ደስ ይለኛል። አሁን እንደ ድሮ እኔ ኒዩኝዩኝ አልልም። እኔማ ያለሱ ምንም መሆኔን አውቄያለሁ። አሁን ምኞቴም ደስታዬም እሱ አምሮና ደምቆ እንዲታይልኝ ብቻ ነው። ለዚህ ደግሞ አመሰግነዋለሁ። እሱ መጥቶ ባያነሳኝ፣ ባያጥበኝ፣ ባይተኩሰኝ እናም ለብሶኝ ባይወጣ የኔ ጥቅም ምንድን ነው? ዋጋ ይስ ትርጉሙ ምንድን ነው? ከወደኩበት ያነሳኝን አመሰግነዋለሁ። የማገለግለውም እሱን ብቻ ነው። ለዚህ ነው ከዐመድ ላይ የተነሣ ታሪክ ያለው የሚለው መዝሙር ልቤን ነካው። የአምልኮ ፕሮግራም ላይ አዳራሽ ውስጥ የነበረው ሰው ሁሉ እየዘለለ ሲዘምር ሳይ የእነሱ ጌታ ኬት ቢያነሳቸው ነው ወይስ ምን ያህል ዋጋ ቢከፍልባቸው ነው እንዲህ የሚያመሰግኑት ብዬ በዝማሪያቸው ተገረምኩኝ። አመሰግናለሁ